በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጡ፣ ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ዛሬ በዓለማችን ጎልተው ከተሰሙ ጉዳዮች መካከል ሩሲያ በዩክሬን አዲስ የፈጸመችው ጥቃት ይገኝበታል። የሩሲያ ድሮን በዩክሬን መዲና ኪይቭ አንድ የመኖሪያ ሕንፃ መቶ ስድስት ሰዎች ሲገድል በአስራዎች የሚቆጠሩ ማቁሰሉ ተሰምቷል። ሩሲያም ሌሊቱን ከ400 በላይ ድሮኖችና 18 ሚሳኤሎች ወደ ዩክሬን መተኮሷ ሲነገር በዋና ከተማ ኪየቭ በርካታ የመኖሪያ ሕንፃዎች ጥቃት ሲፈጸምባቸው ማደሩን ባለሥልጣናት ገልጸዋል። የኪየቭ የኃይል መሠረተ ልማት ክፉኛ በመመታቱ በርካታ መኖሪያ አካባቢዎች ኤሌክትሪክ በመቋረጡ ለክረምቱ ቅዝቃዜ መጋለጣቸው ታውቋል። በድሮንና በባሊስቲክ ሚሳይል የተፈጸመውን ከፍተኛ የተባለ ጥቃት ፕሬዚዳንት ዜሌንስኪ አጥ ቀው አውግዘዋል። ከአስር በላይ የመኖሪያ ህንፃዎች መውደማቸውንና በደቡባዊ የሀገሪቱ ክፍል ሁለት ተጨማሪ ሰዎች መገደላቸውን ዘሌንስኪ ገልጸዋል። ዩክሬን በበኩሏ በወሰደችው የአጸፋ እርምጃ በሩሲያ የነዳጅ ተቋማት ላይ ድብደባ መፈጸሟ ተነግሯል። በጥቁር ባህር ዳርቻም አንድ የነዳጅ ማጣሪያ በእሳት ሲጋይ፣ ዩክሬን በሌሊቱ የአጸፋ ጥቃት የረጅም ርቀት ክሩዝ ሚሳኤል መጠቀሟን አረጋግጠዋል። ተጠናክሮ በቀጠለው የሩሲያ ጥቃት ሳቢያ ዩክሬን በመላው አውሮፓ ለሚገኙ ዜጎቿ የክተት ጥሪ ለማድረግ መዘጋጀቷ ሲነገር ኔቶ በሩሲያ ላይ ጥቃት ለመፈጸም ከወሰነ ሆነ ሞስኮ ባላት ኃይል ሁሉ ምላሽ እንደምትሰጥ ባለሥልጣናት አስጠንቅቀዋል። የሩሲያ ባለሥልጣናት ማስጠንቀቂያ የተሰማው ሌሊቱን በኪቭ የመኖሪያ ሕንፃዎችና በሌሎች የሰላማዊ ሰዎች አገልግሎት ላይ የፈጸመችውን ጥቃት የተለያዩ ሀገሮች ማውገዛቸውን ተከትሎ ነው። የጀርመን መንግሥት ሞስኮ ዓለም አቀፍ ሕግ በመጣስ በሰላማዊ ሰዎች የጭካኔ ተግባር እየፈጸመች ነው ሲል አው የአውሮፓ መከላከያ ሚኒስትሮች አስቸኳይ ስብሰባ የተቀመጡ ሲሆን የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ባሰሙት ቃል ፑቲን የዩክሬን ሕዝብ በከፋው የክረምት ቅዝቃዜ እንዲሰቃይ ሆን ብለው በግልጽ የኃይል ማመንጫዎችን እያወደሙ ነው ሲሉ ከሰዋል። ሆኖም የህዝቡን ሞራልና አልበገር ባይነትን በፍጹም ሊሰብሩ አይችሉም በማለት አክለዋል። በተያያዘ ዜና አዘርባጃን በሀገሯ ያሉ የሩሲያን አምባሳደር አስጠርታ ማነጋገሯ ታውቋል። በሩሲያም የኪየቭ ጥቃት የአዘርባጃን ኤምባሲን መምታቷን ተከትሎ የሩሲያን አምባሳደር በማስጠራት ጠንካራ ተቃውሞ ማሰማቷን የሀገሪቱ ውጭ ጉዳይ ሚኒስቴር ገልጧል። ሞስኮ ሌሊቱን በዩክሬን ዋና ከተማ በፈጸመችው የሚሳይልና የድሮ ጥቃት የአዘርባጃን ኤምባሲ በከፊል መውደሙን ሚኒስቴሩ በመግለጫው አመልክቷል። ሩሲያም በተመሳሳይ ከዚህ ቀደም ከአንዴም ሁለቴ በኤምባሲው ላይ ጥቃት መፈጸሟን የጠቀሰው ሚኒስቴሩ ይሄ ደግሞ ሞስኮ ሆን ብላ ጥቃት እያደረሰች መሆኑን ያሳያል በማለት ወቅሷል። ይህ በእንዲህ እንዳለ ሩሲያ በዚህ ዓመት 120 ሺህ ተንሸራታች ቀላል ቦምቦች ልታመርት ማቀዷን የዩክሬን ደህንነት ምንጮች ገልጸዋል። ቦምቦቹ 90 ኪሎ ሜትር መወንጨፍ የሚችሉ ዋጋቸው ርካሽ፣ ጥቅማቸው ከፍተኛ፣ በቀላሉ ተጉዘው ኢላማቸውን በሚገባ የሚመቱ ናቸው ተብሏል። እንዲሁም ሞስኮ ከተዋጊ ጀቶች ተተኩሰው 200 ኪሎ ሜትር የመወንጨፍ አቅም ያላቸው 500 ቦምቦች እየሰራች መሆኗም ይነገራል። ሩሲያም እነዚያውኑ በቀላሉ የሚተኮሱና ለመከላከያ ስርዓት አስቸጋሪ የሆኑ የሆኑትን ቦምቦች በየቀኑ ከ200 በላይ ወደ ዩክሬን እየተኮሰች ነው ብለዋል የኪየቭ ባለሥልጣናት። የሩሲያ ጦር በአሁኑ ሰዓት ወደ ተለያዩ የዩክሬን ግዛቶች ግስጋሴውን እያጠናከረ መሆኑ ይሰማል። ከጋዛ ሰርጥ ፍልስጤማውያንን የጫነ አንድ ማንነቱ ያልታወቀ አውሮፕላን ደቡብ አፍሪካ ማረፉ ተነገረ። ፕሬዝዳንት ሲሪል ራማፎሳም ማጣራት እንዲደረግ አዘዋል። 153 ፍልስጤማውያንን የጫነው አውሮፕላን ደቡብ አፍሪካ ካረፈ በኋላም መንገደኞች ሳይወርዱ ከ10 ሰዓታት በላይ እንዲቆም መደረጉን ዘገቦች አመልክተዋል። ፍልስጤማውያኑ እንዴትና በምን ሁኔታ ደቡብ አፍሪካ ሊጓዙ እንደቻሉ እስካሁን በግልጽ ያልታወቀ ሲሆን በልዩ ስፍራም እንዲቆዩ ፈቃድ ማግኘታቸው ታውቋል። ሁሉም መንገደኞች ሕጋዊ ፓስፖርት መያዛቸውንና እስካሁን አንዳቸውም ጥገኝነት አለመጠየቃቸውን ባለስልጣናት ገልጸዋል። በደቡብ አፍሪካም የፍልስጤም ኤምባሲ በበኩሉ ፍልስጤማውያኑ ከእስራኤል የራሞን አውሮፕላን ማረፊያ ተነስተው በኬንያ ናይሮቢ በኩል ደቡብ አፍሪካ መድረሳቸውን አረጋግጧል። ማንነቱ ያልታወቀ ድርጅት ከቤተሰቦቻቸው አታሎ ገንዘብ በመሰብሰብ ኃላፊነት በጎደለው ሁኔታም ደቡብ አፍሪካ እንደወሰዳቸው አክሏል። ኤምባሲው ደቡብ አፍሪካም በእስራኤል ሐማስ ጦርነት ለፍልስጤማውያን ጠንካራ ድጋፍ ስትሰጥ መቆየቷ ይታወቃል። በስዊድን ዋና ከተማ ስቶክሆልም በህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ በርካታ ሰዎች መሞታቸው ተሰምቷል። ማምሻውን በወጣ ዜናም በዋና ከተማ ስቶክሆልም አደጋው የደረሰው በአንድ የአውቶቡስ ማቆሚያ ስፍራ መሆኑንና ቁጥራቸው ለጊዜው ያልታወቀ ሰዎች መሞታቸውን አመልክቷል። ፖሊስ አደጋው አሰቃቂ መሆኑን ከመግለጽ ውጪ ምን ያህል እንደሞቱና ምክንያቱን እስካሁን ይፋ አላደረገም። ቢቢሲ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ይቅርታ ጠየቀም። የፕሬዝዳንቱን የካሳ ጥያቄ ግን ውድቅ አድርጓል። ቢቢሲ ትራምፕ ከአራት ዓመት በፊት ያደረጉትን ንግግር ፓኖራማ ለተሰኘ ፕሮግራሙ ባልተገባ መንገድ አቅርቧል በሚል ነው ውዝግብ የተነሳው። ፕሬዝዳንቱ ለአመፅ ቀጥተኛ ጥሪ እንዳደረጉ የተሳሳተ ግንዛቤ እንደተፈጠረ በማመን ይቅርታ ሲጠይቅ ካሳ ግን አልከፍልም ብሏል። የትራምፕ ጠበቆች ቢቢሲ ዝግጅቱን እንዲሰረዝና ካሳ እንዲከፍል አለዚያ ፕሬዝዳንቱ ለጠፋው ስማቸው የአንድ ቢሊዮን ዶላር ካሳ ክስ እንደሚመሰረቱ ማስጠንቀቃቸው ይታወሳል። ፕሬዚዳንት ትራምፕ ውዝግብ በተነሳበት በዚያ ንግግራቸው ወደ ካፒቶል እንሄዳለን ደፋር ሴናተሮቻችንን የኮንግረስ አባላቶችን እናበረታታለን ብለዋል። ንግግራቸውን ቀጥለው ከሐምሳ ደቂቃ በኋላ ደግሞ እናም እንታገላለን በጀግንነት እንታገላለን ሲሉ አክለዋል። በፓኖራማ ፕሮግራም ላይ የሚታየው ቪዲዮ ሁለቱን በማዋሃድ ወደ ካፒቶል እንሄዳለን እኔም ከእናንተ ጋር እሆናለሁ እናም እንታገላለን በጀግንነት እንታገላለን በሚል አቅርቦታል። ቢቢሲ ትራምፕ ከፋክስ ኒውስ ጋር በነበራቸው ቆይታም ንግግራቸው መበለቱንና የቀረበበት መንገድ ተመልካቾችን ያጭበረበረ ነው በማለት ከሰዋል። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆቹን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራች እንታመናለን። በስልክ ቁጥሮች ደውሉልን። አዋዜ አዋዘ አለምነህ ዋሴ ዜና